በጉጉት ስንጠብቀው የነበረው ቪዲዮ ተለቅቅ ማለት ነው እኔ እንግዲህ ትንሽ አልተመቸኝም ቆይቼ ነው የምሰራላችሁ ማለት ነው ብዙዎቻችን በጉጉት ስንጠብቅ የነበረው የሀይሚ የቡራ የጋሽዬ መገናኘት ጉዳዩ ምንድን ነው የሚለው ብዙዎቻችን አሳስበን ነበር እና የሀይሚ ፎቶ ደግሞ ትንሽ ጣምዘዝ ማለት ምን ሁኗት ነው ምን አጋጥሟት ነው ቡራችን ምን አድርጎብን ነው ጋሽዬ ገረፋት እንዴ ምናምን ብለን እንግዲህ ብዙዎቻችን ተጨንቀን ነበር። እውነት ለመናገር እንግዲህ ቪዲዮውን አይታችሁታል ብዬ አስባለው። ብዙ በጣም ብዙ ብዙ ይዘቶች ያላቸውን ነጥቦች እንዲሁም የተለያዩ ሀይሚንም ያስደነገጡ ነገሮች የታዩበት ክስተት ቪዲዮ ነው የተለቀቀ። ብቻ ግን በድጋሚ ብሩክና አጋሽዬ ስለተገናኙ እጅግ በጣም ደስ ብሎኛል ማለት ነው። በዚህ ውስጥ ደግሞ ሀይሜን ተጨንቃለች ትንሽ ማለት ነው። እንግዲህ ቦራ ትናንትና በተናገረው መሰረት ቃሉን ያከበረ እንበል። ትናንትና ተናግሮ ዛሬ ይህንን ቃሉን መፈጸሙን ይገርሞኛል ማለት ነው። የምሬን ነው የምላችሁ። እና ሰላም ሰላም ቤተሰብ እንዴት ናችኋለው? ሰላማችሁ ይዛ በያላችሁበት እያልኩኝ ወዴ ቻናሌ ቤተሰቦች እንዴት ናቸው? የጨረቃ ቤተሰቦች ሰላማችሁ ብዙ ትበልልን፣ በያላችሁበት እንግዲህ ዛሬ እኛም ጠርጥረናል። እውነት ማለት ሰሞኑን ሀይሚ ነበረችና እየተፈተነች የነበረችው ዛሬ ግን ሀይሚ ብሩክን ትፈትነዋለች የሚል ሀሳብ ነበረን ሰሞኑን። ነገር ግን እንግዲህ ብሩክ ሳይቀደም ተቀድሟል ማለት ነው። እና በጣም በጣም የሚገርም ቪዲዮ ነው የተለቀቀ እጅግ የሚገርም እንዲሁም ጋሽዬ ያላሰበው ስጦታ ተሰጥቶታል። ሀይሚና ቡራ ተመርቀዋል ማለት ነው። እጅግ በጣም ደስ የሚል ምርቃት ተመርቀዋል ማለት ነው እና እንግዲህ በመጀመሪያ ስጀምርላችሁ ሀይሚና ሀይሚን ብሩክና ጋሽዬ በስልክ አውርተው ጨርሰው ከዛ በኋላ ነው ሀይሚ እንድትመጣ የተደረገችው ሀይሚ ስትመጣ ደግሞ አይታችኋታል እንግዲህ ብሩክ ጋሽዬ ጋር መሆኑን አልነገራትም ነገር ግን ከእንግዳ ጋር ነኝ ናይ ብሎ ነው ደውሎ የጠራት እሷ ደግሞ በአጋጣሚ ብሩክን ልደውልለት ስትል ፈልገው ነበረ እንግዲህ እሷም ለቪዲዮ ፈልገው ይሁን ለሆነ ነገር አይታወቅም ብቻ ግን ፈልገው ነበረ እና ማለት ነው እና ስትመጣ ግን አላመነችም ማለት በቃ እንደዚህ ሽልክልክ እያለች ስታይ ጋሽዬን ፊቱን ለማየት ጓጉታ ከዚያ ስታየው በቃ ጋሽዬ ነው የመጨረሻ ነው የደነገጠችው እና ደስም ብሏታል እንግዲህ ጋሽዬ ደሞዝ ወት የመጣው ነገር ማለት ነው እና በጣም አስተማሪ የሆነ ማለት ነው። እሷን ቢያስደነግጣትም ለምንድን ነው ብሩክን አትታዘዥው? ብሩክ ያለሽን ብትሰሚ፣ ብሩክ አልሰማችኝም አይልም ይሄ ልጅ አይልም። ስለዚህ አንቺ አልታዘዘውም ብለሻል። ከዚህ በኋላ ወደ አዲስ አበባ አትሄጂም፣ ቡታጅራ ቁጭ በይ፣ ከክፍልሽ እዛች ውሽቅ ብለሽ ቁጭ በይ ሲል እኔ በሳቅ ነው በቃ ምን ልበላችሁ የመሬን ነው ብላችሁና አረጋሽዬ ግን በጣም ጎበዝ ነው የምሬን እምላችሁ እና እንዴት ነው የሚተውኑት ማለት ነው። ትወና እንዴት ነው በጣም ነው የሚችል ከሚባለው በላይ። ያው ግን ለአንድ ቀን ብሎ ነው ሽ ያለው ብሩክን ማለት ነው እና ብሩክም ግን ሲና ማለት በቃ በስሱ ነው ብዙም አናስጨንቃትም በስሱ ነው ብሎ ነግሮት አለጋሽዬ ማለት ነውና፣ ወይኔ ሃይሚ ግን ሃይሚ ዛሬ ሚስጥር አወጣች እኮ። ያልጠረጠረ ተመነጠረ አሉ። ኤፋ ነው አላለችም? ኤፋ ነው ይህን ሁሉ የሚያቀሳስር ኤፋ ነው። ሳጠፋም ሳላጠፋም በቃ ሁሉን ነገር የሚያቀሳስር ኤፋ ነው አላለችም? ይሄ ኤፋ እንግዲህ ፈረደበት ማለት ነው እና በዚሁ አጋጣሚ ኤፋ እንዴት ነው? ተው እንጂ፣ ተው እንጂ። ሃይሚ ስታጠፋ መምከር ነው እንጂ፣ ሁሉንም ለጋሽ የምትናገር ከሆነማ ከባድ ነው ማለት ነው እና አረ እኔ ዛሬ በቃ ምን ልበል ኤፋ ነው ስትል እኔ ሀይሚ ቅርብ የብትሆን ማለት ነው እና አፏን ፍና ርጌ ዝምናዋ እንዳትናገር ደግሞ በሳቅ ነው የሞትኩት የምር ያው ባለፈውም እኮ ኤፋ ፕራንክ ሲያደርጋቸው እንደ ሪል አድርጎ ነው ፕራንክ ያደረገው ብሩክና ከሱ ጋር ያለሽ ምንድን ነው ብሎ ማለት ነው። እና እንግዲህ ኤፋ ይቆጣጠራታል ማለት ነው። አሁን ሀይሚን ያስበላት ምንድን ነው? ባለፈው አትውጭ ብሏት ብሩክ እንግዲህ ሱቅ ልገዛ የሆነ ወጥቼ ነበር። እሱ ስለሆነ ነው ያመነች እንጂ አታምንም ነበር ማለት ነው። ትጠረጥር ነበር እና ጋሽዬ ደግሞ በጣም ያስጨነቃት እኔ ቡታ ጅራ ሁኜ አንቺ አዲስ አበባ ሁነሽ እራት ምን በላሽ፧ ምሳ ምን በላሽ? የትወጣሽ የትገባሽ ሁሉን ነገር አውቃለሁ ብሎ እንግዲህ ጋሽዬ ደረቅ ሲል ባት ማለት ነው። እና በቃ ምን ተሆን በቃ የእውነት አስመስሎ ነው ጋሽዬ በቃ በቃ። እንደዚህ ሲላት በቃ አንተማ እንደዚህ ወይስ ማን ነገርህ? ኤፋ ነው የሚያቀሳስር ብላ ቁጭ እንግዲህ ብሩክም አይ በሱማ ታማኝ ምናምን እንግዲህ ስራዋን ስለምታቅ ነው አላለም ብሩክ ማለት ነው። እኔ የገረመኝ ነገር ጋሽዬና ብሩክ እየተጫወቱ እየሳቁ ሀይሚ ስትመጣ ኦኬ፣ ሀይሚስ እስኪ ፕራንክ ተደርጋ ነው ያኮርፈችው? ብሩክ እንዴት ነው ማይክሮፎን የቻለበት ማለት ነው። እሷ ሳትመጣ በፊት ከጋሽዬ ጋር እየሳቁ እየተጫወቱ ነበር። ልክ እሷ በኋላቸው ስትመጣ ብሩክ በቃ ጀመረ ማለት ነው። ስሬስ ሆነ ማለት ነው። ወይኔ ቡራ አልተቻለም፣ የምሬን ነው የምላችሁና፣ አልተቻለም። አያችሁ ሰሞኑን ከመላኩ ጋርም በፕራንክ አገናኛት። አሁንም ጋሽዬ ጋርም በእርግጥ ከጋሽዬ ጋር ተዋውቀዋል ባለፈው። ነገር ግን ትናንትና ምን ብለሽ ነበር አላት። እንግዲህ ስጦታ እንዴት ነው ፍፄ ሰጥቷቸው እና ረሄ ልሽ ያላቀፈኝ የምናክቶ ነው ምናምን ብሎት ነበር። እና ፍ ማለት ነው። እና አንተ ይሄ እኮ ክፉ ሰው ነው ምናምን ብላ ቀልዳ ነበረ። እና ቆይ ለጋሽዬ ባልናገርልሽ እያለ ነበረ። እና ይኸው ተናግ እንዴት ነው ማለት እኔ የምሬ ነው ምላችሁ፣ ብሩክ ደፍሮ ከጋሽዬ ጋር ፕራንክ ያደርጋታል ብዬ አላሰብኩም። ለምን ብትሉ ባለፈው ሲተዋወቅ እንበቃል አደለ፣ ነገሩ ተጀምሮ እስከሚያልቅ አንገቱ እንደፍቶን የነበረ በጣም እንዴት ነው ስነ ስርዓቱም ፍርሃቱም ስላለው ማለት ነው። ዛሬ ግን በቃ ፍርሃቱ ላለቆት ጭራሽ ከጋሽዬ ጋር ከማቱ ጋር ሆኖ ሀይሚን ፕራንክ አደረጋት ማለት ነው እና ኧረ አንተማ ምን ትለያለ። የምሬን ነው ምላችሁ ሃይሚን አስጨነቃት። ቢሆንም ግን ያው ብዙም አይደለም ያክል ማለት ነው እና ብቻ ግን ወደ አዲስ አበባ ቴጅም ንቅንቅ አትይም ስትባል፣ ብሩክም አዎ መሄድ የለባትም እቃዋን እኔ ጭኜ እመጣለሁ። ከዚህ ትሁን ሁሉም ነገር ይቅር። እኔ እኮ አደራ ስለሰጡኝ ነው ጋሽዬ፣ የሰውን አደራ ልወጣ ብዬ ነው እንጂ በቃ አስቸግራኛለች አዲስ አበባ ክደ ከብት ታስቸግረኝ ብለው ወይኔ ወይኔ ወይኔ ረረረረ ቡራ አልተቻለም። የምሬን ነው የምላችሁ። እና መጨረሻ ላይ ግን አውቄሽ ነው ብሎ ጋሽዬ ሲሰሟት በጣም ደስ ብሏታል። እንግዲህ ጋሽዬ ምርጥ የሆነ ስጦታ ተሰጥቷል፣ ባማቻቸው ማለት ነው። ቀብራራው አማች እንግዲህ ቁም ነገረኛው ማለት ነው ብሩክ። ምርጥ የሆነ ሽቶ እና ምርጥ የሆነ ሰዓት ለጋሽዬ ሰርፕራይስ አርጓል። በጣም የገረመኝ ነገር ቢኖር ጋሽዬ ብሩክን ከእግዚአብሔር የተሰጠኝ ልዩ ስጦታዬ ነው ብሏል። መጀመሪያ ላይ ማለት ነው። ያስገርመኝ ነገር ቢኖር ጋሽዬ ብሩክን በጣም እየመረቀው ነበረ እና ስጦታውንም ሁሉንም ሲሰጥ በቃ ከመጀመሪያው ጀምሮም እየመረቀው ነበር። ገና ስጦታም ሳይሰጥ ማለት ነው እና እሷን ይመርቁልኝ አላለም ፣ ብሩክ ማለት ነው። አስባችሁታል። በጣም ነው የሚዋደዱ በጣም ነው የሚተሳሰቡ ብሩክና ሀይሚ ማለት ነው። እሷንም ይመርቁልኝ አለ ማለት ነው። ከዚህ ሀይሚዬ ችግር የለውም ያንተ ማለት ኔ ነው ባንተ ይደርሰኛል አለችና፣ በጣም ነው የሚያስቀኑት። የምር ግን ይሄ የሁላችን ምኞት ነበር ስለተገናኙ እጅግ በጣም ደስ ሎኛል ከምላችሁ በላይ ማለት ነው።